አዲስ ትውልድ በስፋት የሚሳተፍበት የነገይቱም ትግራይን ለመገንባት ልዩ አስተዋጽኦ የሚያደርግበት እና ያለሰለሰ ጥረት የሚያደርግበት እንዲሆን አስበን የምልመላ ስራችን እንቀጥላለን። ከትግራይ ውጭ በተለያዩ ኢትዮጵያ አካባቢዎች ያለ ትግራዋይ እንዲሆን የሚመዘገብበት ስርዓት እንፈጥራለን። አዲስ አበባም ከአዲስ አበባ ውጭ ትግራዋይ የስምረት ፓርቲ አባል ለመሆን የሚያዘጋጀው የሚያበቃው ነገር በፕሮግራም ከተቀበለ አባል ይሆናል። ይህ ለማድረግ ደግሞ አደረጃጀቶቹ በትግራይ ውስጥ ሳይሆን ከኢትዮጵያ የተለያዩ አካባቢዎችና ና ከተሞችንም እንዲሁ አደረጃጀቶች ይኖሩናል። ሶስተኛ የዲያስፖራ ኮሚኒቲ ናቸው። የትግራይ ተወላጆች በተለያየ ዓለም አካባቢ ያሉ የትግራይ ተወላጆች ይህንን ሁኔታ አመቻችተን የምናቀርበው ይሆናል። በዚህ አካባቢም አደረጃጀቶች ይኖሩናል ማለት ነው። ስራዎች የሚቀጥሉት አንድ ወር አካባቢ የሚያልቁ ናቸው። እነዚህ ለማድረግ ደግሞ ቅድም እንዳልኩት ትግራይ ውስጥ የተለያዩ መድረኮች ይኖሩናል። በየዘኑ በየወረዳውና ከተማው እንዲሁ በየቀበሌው አደረጃጀት የምንፈጥር ጽሕፈት ቤቶች የምናቋቁም ከሆነ፣ ይህንን በተመለከተም በቀጣይነት የተለያዩ መድረኮች ይኖሩናል። ከክልል ጀምሮ እስከ ቀበሌ መድረኮች ይኖሩናል። እነዚህ መድረኮች ከተጠናከሩ፣ የአባል ምልመላው ከተጠናቀቀ መድረኮችም ከተጠናቀቁ በአጭር ጊዜ ውስጥ ደግሞ ትግራይ ውስጥ ጉባኤ የምናካሄድ ይሆናል። ጉባኤው ክርምት ከማለቁ በፊት የሚጠናቀቅ ሆናት አንድ ወር እስከ አንድ ወር ተኩል ባለው ጊዜ ውስጥ መስራት ጉባኤ ይካሄዳል። በየጊዜው የሚኖሩ አዳዲስ ዲቨሎፕመንት ካሉ ደግሞ አንድ በራሳችን የማህበራዊ ሚዲያ ገጾች አሉ፣ በነዚ ይፋው እናደርጋለን። ሁለት ደግሞ በነዚህ በሚኒስትር ሚዲያው ምን ቢሆን እየቀረብ ማብራሪያ የምንሰጥበት ጥያቄዎችንም ቃል በሁሉም ፎርማት ጥያቄዎችን ተቀብለን ማብራሪያ የምንሰጥ መሆኑ በዛ አጋጣሚ ማድረግ እፈልጋለሁ። የሚዲያ ተቋማትንም ኢቨን ሚዲያው ይሄ ማህበራዊ በሾቻችን ላይ ጥያቄ ሲኖራችሁ እዛው ላይ ከጻፋችሁ ሚዲት ሪስፖንድ ለማድረግ ዝግጁ መሆናችን በዛ አጋጣሚ መግለጽ እፈልጋለሁ። አመሰግናለሁ።